ከጣእ ናቸው መሳሳታቸው አይቀርም። አንዳንዶቹ አላ ያዘዛቸውን ነገር በአግባቡ አለመፈጸም ሊሆን ይችላል። ሌሎችሳቸው ደግሞ አላ የከለከላቸውን ክልከላዎችን በመስራት ሊሆን ይችላል። በተለያዩ ምክንያቶች ሰዎች ሊሳሳ ይችላሉ። ነገር ግን ተሳሰተው ዝምታላሉና ጥፋታቸውን ካመኑ ወደ ጌታቸው ከተመለሱ አላሁ ዘ ወጀል መሪ ነው ይመራቸዋል። አላሁ ዘ ወጀል የፊሩ አኑበ ጀሚ ወንጀሎችን ይመራል። ወንጀሎች ሲበዙ በምድር ላይ የተለያዩ ነገሮች ይታያሉ። በእኛ ጥፋት ምክንያት በሰዎች ጥፋት ከአላሁ ዐዘ ወጀል ሲርቁ ሰዎች አላህን መገዛት ሲያጓድሉ ወንጀሎችን ሲዳፈሩ ኸሽያ ፈራቻ ሲያጡ የፈለጉትን ነገር ሲፈጽሙ የተለያዩ ነገራቶችን አላሁ ዐዘ ወጀል ለባሮች ያሳያቸዋል። በላዎችን ያሳያል። የሰዎች ጭካኔ ሰዎች ያሉ አንዱ ሌላኛው ላይ ሲጨክን ረአፋም ይባል መተዛዘን የሚባል አይነት ስሜት ቀልባቸው አብዛኛው ሰዎች ደረቅ ሲሆን ይሄ ሁሉ የአላሁ አዘ ወጀል ቅጣት ነው። ሌሎች ነገሮችን ብዙ የሚታዩ ነገሮች ያየናቸው ነገሮች አሉ። በሰሞኑ በአፋር አካባቢ ያየነው አላሁ አዘ ወጀል ያሳየን በላ። ይሄ የሚፈጠረው አላሁ አዘ ወጀል ዝም ብሎ ሳይሆን በአጋጣሚ ሳይሆን ሰዎች ተህሊል እንደሚያደርጉትና እንዳስቀመጡት የሆኑ ነገሮች ስላጋጠሙ ሳይሆን አላሁ አዘወጀል ወጀል በራሱ በሒክማው ለባሮች እንዲህ አይነት ነገሮችን አንዳንድ ጊዜ ያሳያል፣ ያመጣል። እኛ አያቶችን ተአምሮችን አስደናቂ ነገሮችን አናመጣም ባሮቻችንን ለማስፈራት ቢሆን እንጂ፣ ባሮች እንዲፈሩ ነው። ወንጀል ሲዘፈቁ ወንጀል ሲሰሩ አላህን ሳይፈሩ ሲቀሩ ከአላህ ሲርቁ ሲዘናጉ በዱንያ በስሜቶቻቸው ሻሃዋቸው ውስጥ ገብተው ሲዘናጉ አላሁ አዘወጀል አንዳንድ ነገሮችን እያመጣ ያሳያቸዋል በዛ የተመከሩ ሰዎችና የተመለሱ ሰዎች እድለኞች ናቸው። ነገር ግን ያን እንደተራ ነገር አርገው ያለፉ ምንም እኛን አይመለከተንም ላይ ያዕኒና እኛ ጋር የሚያገናኘው ነገር የለም በአጋጣሚ የተፈጠረ ነገር ነው ብሎ ካለፉ ደግሞ ያ አላሁ ዐዘ ወጀል ለተአምር ወይም ደግሞ ለባሮች መመከሪያ ይሆን ዘንድ ያመጣው ተአምር ለነሱ ምንም አልጠቀማቸውም። በዛ በወንጀላቸው ላይ ቀጥለዋል። ነቢዩ ሰለላሁ ዐለይሂ ወሰለም ንፋስ እንኳን ለየት ያለ ንፋስ ሲነፍስ ይደነግጣል በጣም ይደነግጣሉ፣ ይጨነቃሉ፣ ይፈራሉ። ሀታ ሰሓቦች እስከሚያውቁ ድረስ ምን ነው ያ ረሱል ላህ ምን ነው ሲባሉ፣ ምን ይታወቃል። አላሁ ዐዘ ወጀል እኮ ከእኛ በፊት የነበሩትን ቀደምት ሰዎች በእንዲህ አይነት ተግባራቶች በእንደ ነፋስ፣ በመሬት መንቀጥቀጥ፣ በተለያዩ ሁኔታዎች ያጠፋቸው አካላቶች አሉ። መሬት ይዋጣቸዋሉ፣ በስነ በነፋስ የጠፉ አሉ። አላሁ ዐዘ ወጀል በተለያየ ሁኔታ ወንጀል ምድር ላይ ሲፈጽሙና ሲሰሩ በዙ ዱንያ ላይ ሙሉ ለሙሉ ያወደማቸው ሰዎች አሉ። አይታወቅም ምናልባትም ቅጣት ሊሆን ይችላል የሚል ፍርሃት ነበራቸው። ነቢዩ ሰለላሁ ዐለይሂ ወሰለም መፍትሄው ምንድነው? ነው እንደዚህ አይነት ነገሮች ሲያጋጥሙን ማድረገን ያለብን ወደ አላሁ ዐዘ ወጀል መመለስ ነው። የእኛ ወንጀል ነው። ለዚህ ነገር ምክንያት የሆነው ወንጀላችን ነው። አላሁ ዐዘ ወጀል ያለ ምክንያት ባሮቹን አያሰራራም ወይም ደግሞ አይቀጣም። ሰዎች ራሳቸው ከአላህ ሲርቁ ሲያምፁ ያኔ ነው የሚቀጣው። ሦስት ነገሮችን ኹጥባው ላይ ይተናል። ለወንጀላችን ምህረት ምክንያት የሚሆኑ ነገሮች። አላሁ ዐዘ ወጀል ፊል ሐዲሲል ቁርሲ ምን ይላል? ያ አደም ልጅ ሆይ እኔም ብትለምነኝ ወደኔ ብትማጸን እኔም ብትለምነኝ እና ተስፋ ካለህና ረጃ አርገህ ወደኔ ከተመለስክ ያንተን ወንጀል ሁሉ ኔ ምራሃለሁ። ለእኔ ምንም የሚሰማኝ ደንታ የለኝም መብዛታቸው የተለያዩ ነገራቶች መሆናቸው የሚከብድ ነገር የለም። ብቻ አንተ ምክንያቱን ማስገኘት ይኖርብሃል፣ ይላል አላሁ ዘ ወጀል። ዩኻጢቡ ዒባደ ባሮቹን ያናግራል በነቢዩ ሰለላሁ ዐለይሂ ወሰለም አማካኝነት የአደም ልጅ ሆይ እኔም ብትለምነኝ፣ ተስፋ ብታረክ አንተ ላይ ያሉ ጥፋቶችና የአንተን ጥፋት ምር አለሁ ይላል አላሁ ዘ ወጀል። ነገር ግን አላህን ስንገዛ አላህን ዱዓ ስንስል ስለምን ረጃ ሊኖረን ይገባል፣ ተስፋ ልናረግ ይገባል። ሰዎች ወደ አላህን ሲለመኑ አንዳንዴ ሲቸግራቸው ዱዓ ያደርጋሉ። ነገር ግን ውስጣቸው አላህ እንደሚያደርግላቸው እርግጠኞች አይሆኑም። ለዚህ ነው አብዛኛው ሰዎች እየለመኑ ዱዓ እያደረጉ መቅቡል ሳይሆንልን ቀረ፣ አይሳካልንም ይላሉ። በዚህ አይነት እሳቤ በዚህ አይነት ረጃ ሆኖ አይደለም አላህን የሚለምነው። አላህ አዘወጀል መቶ በመቶ እንደሚያደርግልህ እርግጠኛ ሆነህ ነው የምታደርገው። ስትገዛም አላሁ አዘ ወጀል አጅር እንደሚሰጥህና ጀነት እንደሚያስገባህ ተስፋ በማድረግ ነው። ባይሆን ምክንያቱም እናስገኛለን ተስፋ አይቆረጥም። ሰዎች አንዳንዴ ወንጀል ሲበዛባቸው ነፍስያቸው የሚያሸነፍ ሲያቅታቸው ወይም ሲያስቸግራቸው በዛው ወንጀሉ ላይ ይቀጥላሉ። አልቻልኩም የሚል ተስፋ መቁረጥ ውስጥ ይገባሉ። ይሄ ተገቢነት የለውም። ከአላህ ራህመት ተስፋ አይቆረጥም። ከአላህ ራህመት ተስፋ የሚቆርጡት ጠማሞች ናቸው።

የተከመረ መሆን ለብዙ ዓመታት ወንጀል ላይ መቆየትህ ለአላህ አዘወጀል አይከብድም። ብቻ መስተካከልና ወደዛ ወንጀል ድጋሚ እንዳትመለስ ወስነህ በተስፋ አላህን አዘወጀል መገዛት ግን ግድታ ነው። ማዳዓውተኒ ወረጀውተኒ ፈርቱ ለከ ወላኡባሊ። ሌላኛው ተስፋ ብቻም ዋጋ የለውም። ሁለት ነገሮች ያስፈልጋሉ። አላህን ስትገዛ ተስፋ ታደርጋለህ። ተስፋ የምታደርገው ደግሞ አላህን እየለመንክና እየተገዛህ ነው። ዝም ብሎ ሳይገዛ፣ አላህ እኮ ገፉሩ ራሒም ነው፣ መሃሪ ነው፣ የእኛ ጌታ ማሪ ነው፣ እናንተ እንደምትሉት ጨካኝ አይደለም እያለ ብቻ ወንጀል ላይ ነው ያለው። ተው፣ ይሄን ነገር ተው፣ አጅነቢ ያጨብጥ አጅነቢ ያትመልከት በሞባይል ሙሐረማቱን አትይ ሲባል፣ ጀማዓ መመላለስ ይኖርብሃል፣ ፈጅር ሰላት በሰዓት ተነስተ መስጊድ መስገድ ያለበት እየተባለ አይ የእኛ ጌታ ጨካኝ አይደለም፣ አዛኝ ነው፣ ገፉሩ ራሒም ነው ይላላ ማላኽዚ ፍል ኣስባብ ናም ገፉሩ ራሒም ነው መሃሪ ነው አዛኝ ነው። አላሁ ዓዘ ወጀል ግን ምክንያቱ ስታስገኝ ነው። አመፀኛ ከሆን ለአመፀኛ ምህረት አይገባውም፣ ቅጣት ነው ሚገባው። ሓታ ዓቅልየን ጥፋት ያለው ሰው ያጠፋ ሰው ይቅርታስ ካላለ ድረስ መቀጣት ነው። እርግጥ አላህ ይምራል ሽርክ ካልሆነ ነገር ግን ደግሞ አለመማርህ በጣም አደገኛ ነው። አለመማርህ ኸጠር ላይና እደገላይና ያለው አን አላህ ዓዘ ወጀል የቁል

ጀማዓ ሳይመላለሱ ዒባዳ ሳያረጉ ሳይጨነቁ፣ አላህን ሳይፈሩ ጀነት እናገኛለን ብለው ተስፋ የሚያደርጉት አማንየል ካዚባ ከንቱ ምኞት ያላቸው ሰዎች ብቻ ናቸው። ያማ ቢሆን አይሁዶችም እኛ ጀነት እንገባለን እያሉ ይመኛሉ፣ ብሎም ይፎክራሉ። ነሳሮችም እንደዛው ሌሎች እምነት ሌላ እምነት ተከታዮችም አስናም እያመለኩ ጣዖቱ እያመለኩ ሁሉ ጀነት ተስፋ የሚያደርጉ ሰዎች ብዙ ናቸው። ነገር ግን ይህ አይሆን።

ወንጀሉን ይሰራዋል። ተማምኖ ነው ምንም አይደርስብኝ የሚል አቋም ላይ ሆኖ ይሰራላል። ይህ ኸጠር ነው። ሌላኛው ሁለተኛው ልናደርገው የሚገባው ማንኛውም ሰው ወንጀል ከሰራ በኋላ ዝም ማለት አያስፈልግም። ምህረት መጠየቅ፣ ወደ ጌታው መመለስ። ያ ረቢ ማረኝ፣ ተሳስቻለሁ፣ አጥፍቻለሁ፣ ሰላት ያለ ሰዓቱ ሰግጃለሁ፣ አዘግጅቻለሁ፣ ማድረግ ያለብኝን ነገር አላረኩም፣ አጅነብያት ተመልክቻለሁ፣ ጨብጫለሁ ሌሎች ነገሮችም እኛም ማናቃቸው አላህ የሚያውቃቸው ወንጀሎች አላህ እናንተም ብታውቃቸው ወንጀሎች ምስጥሮች አሉ። ለጌታ አላሁ ዐዘ ወጀል ብቻ ትናገራለ። አላሁ ዐዘ ወጀል ይምራል። ወንጀልህ ብዙ ሆኖ ተከማችቶ ተነባብሮ እንደጋራ ተከምሮ ሰማይ ጫፍ ላይ ቢደርስ እኔን ማረጅ ካልከኝ ይምራሃለሁ። ባይሆን እውነተኛ የሆነ ምህረት መጠየቅ ያስፈልጋል ነው። የአላህ ባሮች እንደዚህ ናቸው። ወንጀል ሲሰሩ እዛ ፈዓሉ ፋሂሻ ወንጀሎችን ሲሰሩ አስቀያሚ ነገሮችን ሲሰሩ ራሳቸውን ሲበድሉ። አው ዘለሙ አንፍሰሁም ንዙልመ ነፍስ ማለት አላህ ያዘዘውን ነገር ካልሰራ፣ አላህ ባዘዘው ነገር ካልቆመ፣ አላህ ባዘዛት ነገር ካልተገኘች፣ አላህ ያላትን ነገር ካላደረገች ራሷን በደለች ራሱን በደለ ማለት ነው። ያኔ ራሱን ሲበድል የአላህ ባሮች ራሳቸውን ሲበድሉ ወይም ወንጀሎችን ሲሰሩ ዝም አይሉም። ምህረትን አላህ ዐዘ ወጀል ይጠይቃሉ እዛ

የበለጠ በጣም ወሳኝ ሰዓት ላይ ነው። እንዲሁም ደግሞ አኺረ ሌይል ለሊቱ መጨረሻ ላይ ፈጅር ከመድረሱ ቀደም ብለን 30 ደቂቃ 20 ደቂቃ ተነስተን ወዱእ አድርገን ሁለት ረካ ሰግደን ያ ረቢ ወንጀልን ማረኝ ወይም ደግሞ ኢባዳ ከብዱኝ ከሆነ ያ ረቢ ኢባዳ እንድቀለኝ አድርግልኝ ስህተቶች ካሉ ስህተቶችን ማረኝ ካል የበለጠ ያን ደግሞ ወንጀላችን ይማራል والمستغفرين بالاسحار ሁም هم يستغفرون ምህረት ስናደርግ ደግሞ። አላህን ምህረት ስንጠይቅ ተውበትም አድርገን ቢሆን ወንጀሉንም በተግባርም በአካላችን ከወንጀል በቀልባችን ወንጀሉን እንደማንሰራ ወሰነን በአካላችንም ከዛ ወንጀል አቋርጠን በመላሳችን አስተግፍሩላህ ብንል ደግሞ የበለጠ አላሁ ዐዘ ወጀል ወንጀላችን ይምራል። ሌላው እስትግፋር ስናረግ ቀድመን አላህን ዐዘ ወጀል እናወድሳለን። አላህን ብናወድስ የአላህን ሀያልነት ብንመሰክር

ይህን ዱዓ ብንሸመድድና ህርጉሙን ብናውቅ ጧትና መታ በተለይ ይህን ብንደጋግም መልእክቱን ብተገብር ብእዝኒላህ አዘ ወጀል ወንጀላችን ይማራል። አላሁ አዘ ወጀል የግፊሩ ዙኑበ ጀሚዓ። ጌታ ይሆይ ካንተ ውጭ አምላክ የለም። አንተ ብቸኛ ተመላኪ አምላክና እኔ ንምሆነ ዓለማቱን የፈጠር ክሀያል ጌታ እንተ ብቻ ነ። እኔም ባርያ ነኝ ደካማ ነኝ ከጃይ ነኝ ወደ አንተ የምከጅልና ያለ ከአንተ የማልብቃቃ ጠርፈተ ዓይን

ወንጀላችን ይመራል። የመጨረሻው ምክንያት መወሒድ ከሆኑ ሰዎች ሁሉም ሐረካና ሰከናቸው እልትጃቸው፣ ፍለጋቸውና ጥያቄያቸው አላህ ዐዘ ወጀል ጋር የተያያዘና በአላህ ጋ ብቻ የተንጠለጠለ ከሆነ እነኚህም ሰዎች ከአላሁ ዐዘ ወጀል ምሕረት ከሚያገኙ ሰዎች ናቸው። አላሁ ዐዘ ወጀል ይብሏል። የአደም ልጅ ወይ ወንጀል፣ በርካታ ወንጀል ኑሮብ ተከምሮ እኔጋ ከመጣ ምንም አይነት ሽርክ ከለለ፣ በኔ ከኔ ውጭ ምንም አይነት አምልኮ የሰጠሁ አካል ከለለ

በዚ ሀዲስ ላይ የጠቀሷቸው የምህረት ምክንያቶች ናቸው። በርካታ የምህረት ምክንያቶች አሉ። አላሁ አዘወጀል ምንጊዜም የተለያዩ ነገሮች ስናይ፣ የተለያዩ አዲስ ነገሮች ያልነበሩ ነገሮች ስናይ የሚያስፈልገው ወደ አላህ መመለስና አላህን ምህረት መጠየቅ፣ ሰደቃ ማብዛትና ወደ አላህ መመለስ፣ ራሳችን መመርመርና መፈተሽ፣ ይሄ ነገር በእኛ ወንጀል ምክንያት ነው ሊፈጠር የሚችለው የሚለውን ነገር ማሰብ፣ ምንጊዜም በእኛ ላይ